የማቴዎስ ወንጌል ምዕራፍ አምስት፣ ምዕራፍ ስድስትና ምዕራፍ ሰባት የተራራው ትምህርት ወይም የተራራው ስብከት በመባል ይታወቃሉ። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራ ላይ ሆኖ ያስተማረውን ትምህርት የያዙ ምዕራፎች በመሆናቸው ነው። ይህም የሚታወቅ ዘንድ በማቴዎስ ወንጌል በምዕራፍ አምስት ቁጥር አንድ ላይ ሕዝቡንም አይቶ ወደ ተራራ ወጣ የሚል ቃል የሚገኝ ሲሆን በስምንተኛው ምዕራፍ ቁጥር አንድ ላይ ደግሞ ከተራራም በወረደ ጊዜ ብዙ ሕዝብ ተከተሉት የሚቃል ይገኛል። በዚህ መሰረት እነዚህ ሶስቱ ምዕራፎች እስከ ምዕራፍ ስምንት ድረስ ያሉት ሶስቱ ምዕራፎች ማለትም የማቴዎስ ወንጌል ምዕራፍ አምስት፣ ምዕራፍ ስድስትና ምዕራፍ ሰባት ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራ ላይ ሆኖ ያስተማረውን ትምህርት የያዙ ምዕራፎች ናቸው። በዛሬው ትምህርታችን የምንመለከተው በማቴዎስ ወንጌል በምዕራፍ ስድስት ከቁጥር አምስት ጀምሮ እስከ አስራ ስድስት ድረስ የሚገኘውን ጌታችን ኢየሱስ ክርስቶስ በተራራ ትምህርቶ ካስተማረው ትምህርት መካከል አንዱ ክፍል የሆነውን ትምህርት ይሆናል። በዚህ ትምህርት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጸሎት ያስተማረውን ትምህርት እናገኛለን። ስለዚህ ትምህርታችን ክርስቶስ ጸሎትን በተመለከተ በተራራው ትምህርቱ ላይ ያስተማረውን ትምህርት ይመለከታል ማለት ነው። ቁጥር አምስት ላይ እንደዚህ የሚቃል እናገኛለን። ስትጸልዩ እንደ ግብዞች አትሆኑ፣ ለሰዎች ይታዩ ዘንድ በምኵራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል ይላል። ይህን ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደመሆኑ መጠን ጌታችን ኢየሱስ ክርስቶስ በዚህ ትምህርቱ ግብዞች የሆኑ ሰዎች የሚጸልዩትን ጸሎት እንደተቃወመና ጸሎታቸው ተቀባይነት እንደሌለው እንዳስተማረ እንረዳለን። ግብዞች ዓላማቸው ውዳሴ ከንቱ የሰው እይታ ስለሆነ ሰው ወደሚበዛበት ቦታ ወደ ምኵራብ መጥተው በመካነ ጸሎት መጸለይ ሲገባቸው በመካነ ትምህርት፣ ትምህርት በሚሰጥበት ቦታ በመካነ ተክሳስ ተክሳስ በሚሰጥበት ቦታ ቆመው ለታይታ መጸለይን ይወዳሉ። ይህን ብቻም ሳይሆን ሰው በሚተላለፍበት በመንገድ ማዕዘንም ቆመው መጸለይን ይወዳሉ። ይህን ሁሉ የሚያደርጉት እግዚአብሔር እንዲያያቸው እንዲመለከታቸው፣ እንዲሰማቸው ሳይሆን ሰው ይልን፣ ሰው ይስማልን፣ ሰው ያመስግነን፣ ሰው ጸሎተኛ ይበለን ብለው አስበው ነው። ስለዚህም ጌታችን ኢየሱስ ክርስቶስ ዋጋቸውን ተቀብለዋልና አለ። ይህም ማለት ሰማያዊ ዋጋን አተው ውዳሴ ከንቱ ተቀብለዋል ማለት ነው። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያህንም ዘግተ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ያስረክብሃል። ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት ነገሮችን እንረዳለን። አንደኛ በምትጸልይበት ጊዜ ሰው ይልኝ ሰው ይስማልኝ ብለህ አትጸልይ ነገር ግን ከቤትህ ገብተህ ደጅህን ዘግተህ ሳትጮህ ጸልይ ማለትን ያመለክተናል። ሁለተኛ ደግሞ በምትጸልይበት ጊዜ ሕዋሳትህን ሰብስበህ በሰቂለ ሕሊና በነቂሀ ልቦና ሆነ ጸልይ ሲል ነው። ስለዚህም ሰው በሰቂለ ሕሊና በነቂሀ ልቦና ሆኖ ሰው ይልኝ ሰው ይስማልኝ ሳይል ነገር ግን እግዚአብሔር እንዲያየው አስቦ በስውር ሆኖ የሚጸልየውን ጸሎት እግዚአብሔር ያይለታል ይመለከትለታል። ስለዚህም ተሰውረ ስትጸልይ የሚያይ ሰማያዊ አባትህ በግልጥ ዋጋህን ይሰጥሃል ሲል ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል የተናገረው። ቁጥር ሰባት ላይ ደግሞ ስንመለከት እንደዚህ ይላል፤ አሕዛብ በመናገራቸው ብዛት እንዲሰሙ ይመስላችኋልና ስትጸልዩ እንደነርሱ በከንቱ አትድገሙ፣ ስለዚህም አትምሰሏቸው ብሏል። ይህም ማለት ስትጸልዩ እንደ አሕዛብ በከንቱ አብዝታችሁ አትጸልዩ፣ በከንቱም ጮሃችሁ አትጸልዩ ሲል ነው። ምክንያቱም እነርሱ አብዝተው በመናገራቸውና በመጮኋቸው ብዛት ብቻ የሚሰሙ ይመስላችኋልና ስለዚህ እነሱን አብነት አታድርጓቸው። ምክንያቱም ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና ማወቅን ብቻም ሳይሆን አውቆም የሚያስፈልጋችሁ ነገር ይሰጣችኋል። እንግዲህ እናንተስ እንደዚህ ጸልዩ ብሏል ጌታችን ኢየሱስ ክርስቶስ። አብስታችሁ አትጸልዩ ብሏልና አጭር ጸሎት፣ ጮኻችሁ አትጸልዩ ብሎ ነበርና የህሊና ጸሎት፣ ሁሉም ታናሽም ታላቅም በየትኛውም ቦታና ጊዜ የሚጸልዩትን አጭር ጸሎት ሰርቶልናል፣ አስተምሮናል። ይኸውም ጸሎት እንደዚህ ይላል፣ በሰማያት የምትኖር አባታችን ሆይ ይላል ሲጀምር። በዚህ መልክ ይጀምራል። አምላካችን መምህራችን ጌታችን በሉ ሳይል አባታችን ማለቱ ምንድነው ቢባል እኛ ከግብርናተ ዲያብሎስ ተላቀን በልጅነት ጸጋ ከብረን ልጆቹ ተብለን መኖራችንን ሲያጠየቅ አባታችን ብላችሁ ጸልዩ ብሏል። ሐዋርያው ቅዱስ ጳውሎስ ወደ ሮሜ በጻፈው መልእክቱ በምዕራፍ 8 ከቁጥር 15 ላይ አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስን አልተቀበላችሁም፣ እንዳለ በውስጣችን አባ አባት ብለን የምንጮህበት የልጅነት መንፈስ ስላለ ይህንንም የሰጠን እርሱ ስለሆነ ስትጸልዩ አባታችን ሆይ ብላችሁ ጸልዩ በማለት ይህንን ፍቅሩን ቸርነቱን አሳይቶናል። እንደዚሁም ጌታ ለሊዮን መመደቀ መዝሙሩን ቢወደው ያበለዋል፣ ያጠጠዋል። የልቦናውን ምስጢር ያጫውተዋል እንጂ ርስቱን የሚያወርሰው ለልጁ ነው። እርሱ ግን የማታልፍ እርስቱን መንግስተ ሰማያትን ያወርሰናልና ስለዚህም እናንተ ስትጸልዩ አባታችን ብላችሁ ጸልዩ በማለት ልጅነታችንን ነገረን። እንደዚሁም በመዝሙረ ዳዊት መዝሙር 102 በቅንፍ 103 ቁጥር 13 ላይ አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል፣ ብሎ ቅዱስ ዳዊት እንደተናገረ እርሱ በሰማይ ያለው አባታችን እግዚአብሔር እሱ አባታችን ነውና በጸጋ አክብሮ ልጆቹ ተብለን እንድንጠራ አድርጎናልና ስለዚህም እሱ ለእኛ ለልጆቹ ይራራልናል። ስለዚህም አባታችን ብላችሁ ጸልዩ በማለት ጌታችን ኢየሱስ ክርስቶስ ይህንን ትምህርት አስተምሯል። በሰማያት የምትኖር ሲልም ከምድራዊ አባት ሲለየው ነው። ምድራዊ አባት ሲወልድ በግዘፍ ነው፣ ሲያሳድገን በግዘፍ ነው። ኋላም የሚያወርሰው አላፊ የሆነ ርስቱን ነው፤ ያም ደግሞ ሞትን ያስከትላል። እርሱ ግን ሲወልደን በረቂቅ፣ ሲያሳድገን በረቂቅ ነው። ኋላም የሚያወርሰን ደግሞ የማታልፍ መንግስቱን መንግስተ ሰማያትን ነውና በሰማያት የምትኖር አባታችን ሆይ ብለን እንድንጸልይ ያዘናል። ጌታ እግዚአብሔር በሁሉ የሞላ ሲሆን በሰማያት የምትኖር መባሉ ስለምንድንነው ነው ቢባል፣ አንደኛ ስለ ልዕልናው ነው። እርሱ እግዚአብሔር በሰማይም አለ በምድርም አለ በሁሉም ስፍራ አለ። ነገር ግን ስንጸልይ በሰማያት የምትኖር ብለን በሰማያት ብለን የምንጠራው ልዕልናውን ከፍታውን ለመግለጽ ነው። ሁለተኛው ምክንያት ደግሞ ጸሎታችሁ በሰቂ ለህሊና ይሁን ሲል ነው። ቀጥሎ ያለውን ቃል ስንመለከት ስሜ ቀደስ የሚቃል እናገኛለን። ይኸውም ማለት ስመ ወላዲ ስመ ተወላዲ ስመ ሰራጺ ይለይልን በሉኝ ሲል ነው ብለው ሊቃውንተ ቤተ ክርስቲያን ትርጉመውታል እንደዚሁም ቅዱሳን መላእክት ቅዱስ ቅዱስ ቅዱስ ብለው ስምህን አመስግነው ቅድስናህን ተሳትፈው እንደሚኖሩ እኛም ደግሞ ቅዱስ ቅዱስ ቅዱስ ብለን አመስግነን ቅድስናህን ተሳትፈን እንድንኖር አድርገን በሉ ሲለን ነው መንግስትህ ትምጣ ሲልም ትምጣ ማለቱ መንግስተ ሰማያት ከወዲያ ያለች ሆና ከወዲህ ደግሞ የሌለች ሆና ከወዲያ ወዲህ የምትመጣ ሆና ሳይሆን ትገለጽልን፣ እንደዚሁም ደግሞ ልጅነት ትሰጠን ብላችሁ ጸልዩ ሲል ነው። ስለዚህም መንግስት ትምጣ ብለን ተስፋችንን እንድናስብና በተስፋ ሆነን እንድንጸልይ ይህን ቃል አስተምሮናል። ሌላው ደግሞ ፈቃድህ በሰማይ እንደሆነች እንዲሁን በምድር ትሁን የሚል ቃል ይገኛል። ይህም ማለት ቅዱሳን መላእክት በሰማይ ሊያመሰግኑ ፈቃድህ እንደሆነ እኛም ደግሞ በምድር እናመሰግንዘን። ፈቃድ ይሁን ሲል ነው። አንድን መላእክት በሰማይ አመስግነው ያው ምስጋና ምግብ ሆኗቸው እንደሚኖሩ ለኛም ደግሞ የዕለት እንጀራችንን ስጠን ሲል ነው። ስለዚህ የዕለት እንጀራችንን ዛሬ ስጠን ብሎ ሲናገር ለፍጹማን የዕለት ምግብ ሲሆን ለሰብአ ዓለም ግን የዓመት ልብስ፣ የዓመት ምግብ፣ ለዘር የሚሆን እህል ያስፈልጋቸዋልና ስለዚህ ይህንን ስጠን ብሉ። ምክንያቱም ሰጪው እግዚአብሔር ነው መጋቢ እግዚአብሔር ነውና እንዲህ ብላችሁ ጸልዩ ብሎናል። በምስጢሩ ደግሞ ስንመለከት ይህ ስጋዊ የሆነው መብስ ስጋዊ ነው፣ የሚያልፍ ነው፣ የሚያሳልፍ ነው። ሁሉም ኃላፊና ጠፊ ነው። ነገር ግን ስጋህን ደምህን፣ ንስሐን፣ ትምህርትን አስበ ጸሎታችንን ስጠን በሎኝ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ጸሎት እንድንጸልይ ያስተምሮናል። እንደዚሁም እኛም ደግሞ የበደሉን ይቅር እንደምንል በደላችንን ይቅር በለን ብላችሁ ጸልይ ብሎናል። ስለዚህም ይቅርታ ለማግኘት ይቅር ማለት ይገባልና የበደሉንን ሰዎች ይቅር ማለት እንደሚያስፈልገን በዚህ ቃል ላይ ክርስቶስ አስተምሮናል። ሌላው ደግሞ ከክፉ አድነን እንጂ ወደ ፈተና አታግባን የሚቃል እናገኛለን። ከክፉ አድነን እንጂ ወደ ፈተና አታግባን ሲልም አቤቱ ወደ ኃጢአት፣ ወደ ክህደት፣ ወደ መከራ፣ ወደ ገሃነም አታግባን በሉም ሲል ነው ክርስቶስ ይህን ቃል የተናገረው። ሌላው መንግስት ያንተ ነውና ኃይልም ክብርም ለዘላለሙ አሜን የሚቃል እናገኛለን ይህም የሚያስረዳን ከሃሊነት ጌትነት ለዘላለሙ የሱ ገንዘብ መሆኑን ነው የሚነግረን እንግዲህ በአጠቃላይ አባታችን ሆይ የሚለው ጸሎት ይህንን ሐሳብ በውስጡ የያዘ ሲሆን ይህ ጸሎት በሰባቱ ጊዜያት ሁሉ የሚጸልየው አጭር ጸሎት ነው ነገር ግን በውስጡ ከሰማንያ አንዱ ቅዱሳት መጻሕፍት የተውጣጡ አምስት ነገሮች አሉበት እነዚህ አምስት ነገሮች ምንድን ናቸው የሚለውን ማወቅና መረዳት ያስፈልጋል አንደኛ ሃይማኖት ነው። ሃይማኖት ተብሎ የሚታወቀው ያላዩትን እግዚአብሔርን አቡነ ማለት ነው። ሁለተኛው ተስፋ ነው። ተስፋ የሚባለው መንግስት ትምጣ ብለን መጸለያችን ነው። ሶስተኛው ፍቅር ነው። ፍቅር እኛ እያልን መጸለያችን ነው። እንደሚታወቀው አባታችን ሆይ የሚለውን ጸሎት በግሉም የሚጸልይ ሰው አባቴ ሆይ ብሎ ሳይሆን አባታችን ሆይ ብሎ ይጀምራል። የዕለት እንጀራዬን ስጠኝ ሳይሆን የዕለት እንጀራችንን ስጠን ብሎ ይጸልያል። በደልን ይቅር በለኝ ሳይሆን በደላችንን ይቅር በለን ከክፉ አድነኝ ሳይሆን ከክፉ አድነን ብሎ ራሱንም ሌላውንም አንድ አድርጎ እኛ እያለ ይጸልያል። ይሄ ፍቅርን ያስረዳል። አራተኛው ትህትና ነው። ቅዱሳን ከበቁ በኋላ በደላችንን ይቅር በለን ብሎ ይጸልያሉ። እኛም ኃጢአታችንን፣ በደላችንን አምነን ከያሉ ከእግዚአብሔር እጅ በታች ራሳችንን አዋርደን ማረን፣ ይቅር በለን ብለን በእግዚአብሔር ፊት እንወርቃለን። አምስተኛ ጸሎት ነው። ጸሎት የሚባለው መላው ነው። ይኸው ማለት አባታችን ነው የሚለው ጸሎት በምስጋና ጀምሮ ልመናን አስከትሮ በምስጋና የሚያጠቃልል ጸሎት ነው። ስለዚህ ይህንን ጸሎት ሁላችንም በማስተዋል ሆነን መጸለይ ያስፈልገናል። ይህንን ጸሎት ጸልዮ ከእግዚአብሔር በረከትን የሚያጣ ማንም ሰው የለም። ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን ይህንን ጸሎት በየትኛውም የጸሎት ጊዜ ሁሉ ትጠቀሟለች። ምዕመናንም ይህንን ጸሎት እንዲጸልዩት ታስተምራለች። ስለዚህ ሁላችንም ይህንን ጸሎት በማስተዋል ሆነን በመጸለይ ከእግዚአብሔር በረከትን፣ ደህንነትን፣ ሰላምን እንድናገኝ ያስፈልገናልና እግዚአብሔር አምላካችን ጸሎታችንን ተቀብሎ በረከተ ሥጋን፣ በረከተ ነፍስን ለሁላችንም እንዲሰጠን እንዲያድለን የእርሱ አምላካችን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ይቆየል።